ሰላም ሰላም፣ ውድ ቻናል ተከታታዮች እንዴት ዋላችሁ? ሰላም አላችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ከሁሉ ሰላም፣ እግዚአብሔር ይመስገን። ሰላም ለእናንተ ይሁን። በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በተረት መልኩ የምናውቀው ለማንኛውም ፌጦ መድኃኒት ነው ሲሉ ቤተሰቦቻችን፣ እንዲሁም ወዳጅ ዘመዶቻችን እንደ ተረትም እንደ ቀልድም እያረጉ ሲናገሩ እንሰማለን። እኛ ግን ጥቅም የሚኖረው ጉዳት ብዙዎቻችን እምናውቀው አይመስለኝም፣ ከእኔም ጀምሮ ማለት ነው። እኔ ብጠይቆኝ የገበሬ ልጅ ነኝ፣ ግን በየአካባቢያችን ፌጦ በጣም አለ። ግን ቤተሰቦቼ እንዲሁም ገበሬ አባቶቻችን ከማሳቸው ጋር ፌጦ አይጠፋም ማለት ነው። ተልባ ጋር ብዙ ማሳዎች ላይ አልነው፣ ግን እየነቀሉ ሲጥሏቸው ነው እኔ በብዛት የማየው እንጂ ጥቅማቸውን ይሄ ነው ጥቅሙ ብለው አጉልተው ሲናገሩ ሰምቼ አላውቅም። ምናልባት እንደየአካባቢያችን ሊለያይ ይችላልና ግን ፌጦ ለመድኃኒትነት እንደሚጠቅም ሲያወሩ ግን ሰምቼ አውቃለሁ። እና ዛሬ ግን ያው ጥቅሙን እኔ ካወቁ ትንሽ ሰንበት በት ብሏል። ዛሬ ደግሞ እስኪ ለውዳጅ ዘመዶቻችን ምን ያህሎቻችን ስለፌጦ ያለን ጥቅም የሚለውን ግን ለማሳየት በዚህ መልኩ አዘጋጅቼዋለሁ ማለት ነው። የተጠቀምኩባቸው ግባቶች እንዴት እንደሚያምር ፌጦ ስታዩ ትንንሽ ነገር ነው። ሲበስል ግን እንደዚህ በጣም ነው የሚያምረው እና ከለሩ በጣም ያምራል እንደምታዩት ማለት ነው። ጠጡኝ ጠጡኝ ነው የሚለንን ፌጦ ሽታለው ምና ምናምን ነገር ግን ይሄኛው በጣም ይለያል ማለት ነው። አሁን የተጠቀምኳቸው ግባቶች ወተት፣ ዘፈራን ሀል፣ እና ሱካር ከዛም ቀረፋ ተጠቅም ያለው ማለት ነው። ግን ያው ብዙ ለሰላሳ ምናምን ደቂቃ ስላፈላውት እንደዚህ በጣም ወፍሯል ማለት ነው። ያው አረቦች አውቋቸው አላቸው የሚጠቅም ነገር በጣም ነው የሚያውቁት። እኛ እኛ ጋለ ያው ብዙ ሁሉ ነገር እዚህ ያለው እዛ አለ፣ ግን ብዙዎቻችን የሚጠቅመውን ነገር ያው አንጠቀመውም እና ፌጦ ግን በጣም ዘርፈ ብዙ መድኃኒት እንደሆነ አውቄያለሁ እዚህ ከመጣሁ በኋላ ማለት ነው። እኔ በትረቱ እንዳልኳችሁ ፌጦ መድኃኒት ነው ወዳጄ ሲሉ ብዙ ጊዜ ያው በድጋሚ ተደጋጋሚ ነገሮች እየሰማን ያደግነው ነገር ነው። እኛም እዛ የወረስነው ኧረ ፌጦ መድኃኒት ነው እያለን አድገናል፣ ሁላችንም በየ አካባቢያችን ቢለያይም ማለት ነው። እና ፌጦ በጣም ብዙ ጥቅሞች አሉት። ለደም ማነስ፣ ለአስም በሽታ እንዲሁም ለሆድ ድርቀት፣ ለሚያጠቡ እናቶች ደግሞ የወተት እንትኑ እንዲጨምር ያደርጋል፣ ፌጦ ማለት ነው። ያውም አጠቃቀሙ ሊለያይ ይችላል እንዴት እንደምንጠቀመው ሁላችንም አጠቃቀማችን ሊለያይ ይችላል። በጀራ ፈትፍተን እንጀራ ላይም በብዙ ነገሮች ሰላጣም ከሆነ በየአካባቢያችን ካለ ሰላጣ ላይም ጨምረ ነው ልንመገባው እንችላለን ማለት ነው እና እና ለሆድ ድርቀት፣ በጣም ከመጠን ያለፈ ውፍረትንን ለመቀነስ ውፍረታችንን ለማስተካከል ያው ፌጦ ዘርፈ ብዙ በጣም መድሀኒት አለው ማለት ነው። በትረት ብቻ ትዩት ለወር አበባ ውደትም እንደዚሁ በጣም ቆንጆ ነው። እዚህ በብዛት እንደዛ ነው የሚጠቀሙት። ላጥንት ስብራት ይጠግናል። ብዙ አይነት መድኃኒቶች ለብዙ አይነት መድኃኒቶች ይሆናል። እና ፌጦ በጣም ዘርፈ ብዙ መድኃኒት ነው ላቸዋለሁ። ቤተሰቦቼ እንግዲህ ያው ማናቃቸው ካሉ ያወቁትን ማሳወቅ ያው ጥሩ ነገር ነው እና ይጠቅማችኋል። እኔ ይጠቀምበታል ነው ያው ብዙ ጊዜ እዚህ ስለሚጠቀም ቢያንስ በሳምንት አንዴና ብዙ ጊዜ አራስ ቤት አራሶች እንዲህ ምናምን ሲኖሩ እኛ ጋ ለአራት ሰዓት ሜቶ ገንፎ ምናምን ነው ይዘጋጀው እዚህም እንደመሆን ሆም ብሎ በስርዓት ይዘጋጃል። ይሄ ነገር ማለት ነው በጣም እንዳልኳችሁ ስለሚጠገን ነው እና ስለዚህ ያው ተጠቀሙ መድኃኒትነቱም ጥራቱን ብቻ መድኃኒትነቱንም ተጠቀማለ። ወዳጅ ዘመዶቻችን ሸር እያደረግን ያወቃችሁትን አሳውቁ ማለት ነው። ውድ ቤተሰቦች፣ ያው እንግዲህ እኔ በዚህ መልኩ አዘጋጅቼ ልጠጣ ነው። በጣም ነው የሚጣፍጠው እንዳልኳቸው ማለት ነው። እኔ በጣም ነው የምወደው። ሽታም የለውም ሽታም የለውም። የኢትዮጵያ እንትኑ በጣም ሽታ አለው፣ አንዳንዴ ሽታ አለው። በማሳው እንደዚህ ጠርጥቦ ምናምን ስታዩ ግን በጣም ይለያል። እና በጣም ግን መድሃኒት፣ ጠንካይ መድሃኒት ነው። አረቦች በጣም ነው የሚያውቁት። ምግብ በጣም ከምላቸው በላይ ምግብ ይመርጣሉ ማለት ነው። እኛ የሚጠቅም የሚጠቅም ነገር ብዙ ጊዜ አንጠቀምም። ግን እኛ ያለን እኛ እንኳን አምራቾቹ ገበሬዎቹ ምናምን ያው አንጠቀምም። እነሱ ደግሞ ያው ለጤናቸው በጣም ጎበዝ ናቸው፣ እና ያውቃሉ የምግብ አጠቃቀምን። እኛ ደግሞ ከምንጠቀማቸው ይልቅ የማንጠቀማቸው ነገሮች ናቸው የሚበዙት እና ስለዚህ ከዛሬ ጀምሮ ለፌጦ ያለንን አመለካከት ያው ይቀንሳል ማለት ነው። መድሃኒት መሆኑን እያወቅን በተለያዩ በዛም ደግሞ ጉዳት ሊኖረው ይችላል። ያው ሳናበዛ ቢያንስ በወር ሁለቴ ካገኛችሁ ብትጠቀሙት በጣም ጥሩ ነው። በተለያዩ ለእህቶቼ በጣም አስፈላጊ ነገር ስለሆነ ተጠቀሙት ማለት ነው። እናቶቻቸው እህቶቻቸውንም እንግዲህ ያው ንገሯቸው። ሼር አድርጉ፣ ከወደዳችሁት ላይክ አድርጉ እና አመሰግናለሁ ስለተከታተላችሁኝ ማለት ነው። እና ክብረት ይስጥልኝ።